ቆይታን አድርጉ። ትናንትና በተወዳጆቹ እንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎች ያሉ የነሱን የጨዋታ ውጤቶችን ገልጽላችኋለን። በርከት ያሉ የዝውውር ጉዳዮች ግን በተለይ በክረምትና በጥር ስለሚፈጸሙ የዝውውር ጉዳዮች አንዳንድ መረጃዎች ከትልልቆቹ የአውሮፓ ሚዲያዎች እየወጡ ይገኛሉ። እነሱን መረጃዎችም እያነሳሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ከኛ ጋር ብራችሁ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ፏዋር ባህሩ የዛሬውን የዕለተ እሁድ የምሳ ሰዓት የስፖርት የመረጃችንንም ወደ እናንተ እያደረሰን ቆይታን እናደርጋለን። አብራችሁን ይቆዩ። ሀሪኬን ቶትንሃምን የሚያስከፋ ያልተጠበቀ የዝውውር ውሳኔን እያሰበ ነው። የሀሪኬን በባየር ሚኒክ ያለው የወደፊት እጣፈንታ አስደናቂ ለውጥን እያሳየ ነው። የስፔን ስፖርት የተባለው የመረጃ ምንጭ የእንግሊዝ ብሔራዊ ቡድን ካፕቴን በሚቀጥለው ክረምት ወደ ባርሴሎና የሚደረገውን ድንገተኛ ዝውውርንም በቁም ነገር ሊያስበው እንደሚችልም እየተናገረ ነው የሚገኘው። የ32 ዓመቱ አጥቂ በዚህ የውድድር ዘመን ለባየር ሚኒክ እጅግ አስደናቂ አቋምን እያሳየ ቢሆንም ከካታላን የሚወጡ መረጃዎች ግን በላሊጋ ለመጨረሻ ጊዜ የሙያ ፈተና ሊፈተን እንደሚችል ነው የሚጠቁሙት። ሀሪ ኬን ከቶትንሃም በ2023 ከተዘዋወረ በኋላ ጀርመን ውስጥ አስደንቋል። እንግሊዛዊ አጥቂ በዚህ ውድድር ዘመን አስደናቂ የሆነ የጎል መጠንን አስመዝግቧል። በ15 ጨዋታዎች ብቻ 22 ጎሎችን ማስቆጠር ችሏል። የእሱ አቋም ባየር ሚኒክ በጀርመን ቦንደስሊጋና በአውሮፓ እግር ኳስ ውስጥም ሀያል እንዲሆን አድርጎታል። ከኬልያን ምባፔና ኤርሊንግ ሃላንድም ጎን ለጎን ኬን በውድድር ዘመኑ በሚያስደንቅ ሁኔታ ላይ ነው የሚገኘው። የሆኖ ሳለ ስፖርት የተባለው የመረጃ ምንጭ እንደዘገበው ከሆነ አጥቂው የ65 ሚሊዮን ዩሮ የመልቀቂያ ውል ወይም ሪሊስ ክሎዝ በውድድር ዘመኑ መጨረሻ ላይ እንግዲህ ተግባራዊ በሚሆንበት ጊዜ ላይ አዲስ እድሎችን ለማሰስም ክፍት ሊሆን እንደሚችል ነው የሚነገረው። ተወካዮቹ ከባየር ሚኒክ ጋር በነበረው ውል ውስጥም ያስገቡት ይህ አንቀጽ ከአውሮፓ ትልልቅ ክለቦች ከፍተኛ ፍላጎት እንደሚያስነሳ የሚጠበቅ ነው። ባርሴሎና ደግሞ በዝርዝር ውስጥ በግንባር ቀደምትነት የተቀመጠ ቡድን እንደሆነ ተዘግቧል። በአሁኑ ጊዜ በሃንስ ፍሊክ አመራር ስር ብቃቱን እንግዲህ ከፍ እያደረጉ የሚገኙት ባርሴሎናዎች በሚቀጥለው አመት 38 ዓመት የሚሆነውን ሮበርት ሌቫንዶስኪን የሚተካም ተስማሚ እንግዲህ ጎበዝ የሆነ ልምድ ያለው አጥቂን ማስፈረም ይፈልጋሉ። ኬንን ነው ደግሞ እየተመለከቱ የሚገኙት። ኬን ለአሁኑ ለባየር ሚኒክ ቁርጠኛ ሆኖ ቢቆይም የውል ሁኔታዎች ግን ተለዋዋጭነትን ይሰጣሉና ሀሪኬን በሙኒክ ደስተኛ ነው። ነገር ግን ጊዜውና ፕሮጀክቱ ትክክል ከሆነ ሁልጊዜም ለአዳዲስ ልምዶችም ክፍት ሊሆን ይችላል። ባየር ሚኒክ በበኩሉ ኮከብ ተጫዋቹን በማስቀጠል እንግዲህ መቀጠልን ይፈልጋል። ሆኖም ግን ባርሴሎና ለረጅም ጊዜ ሲያደንቀው መቆየቱ የስፔን የአኗኗር ዘይቤ ላይ ያለው ማራኪነትና በብሩህ የሙያ ዘመኑ ደግሞ አዲስ ምዕራፍ የመጽሐፍ እድሉ በመኖሩ ሀሪኬን ባቫሪያንን ለቁ ወደ ካታላን የመሄድ ሀሳብ ከእንግዲህ የራቅ አይሆንም። የሀሪኬን የቀድሞ ክለብ ቶትንሃም ኬን ወደ ሰሜን ለንደን የመመለስ እድሉን እየፈለገ እንደሆነ ተዘግቧል። ማንቸስተር ዩናይትድ እንግዲህ ኬን ባየር ሚኒክን ለቆ ለመውጣት ከወሰነ እሱን ለማስፈረም ከሚደረገው ፉክክር አንዱ ይሆናሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። እንደ ቲም ቶክ ዘገባ ከሆነ ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት ሊያስፈረማቸው የሚችሉ አጥቂዎችን መለየቱን ሲቀጥል የቦርንመዙ መዙ የክንፍ መስመር ተጫዋች የሆነው አንቷን ሴሜንዮ ላይ ያለው ፍላጎትንም እያሳደጉት ነው። የ25 ዓመቱ የጋና ብሔራዊ ቡድን ተጫዋች በዚህ ውድድር ዘመን በፕሪሚየር ሊግ ከፍተኛ አፈጻጸምን ካሳዩ ተጫዋቾች አንደኛው ሆኖ ቆይቷል። በርሱ ፍጥነትና ግብ የማስቆጠር ብቃት የዩናይትድ የግዢ ክፍልም ትኩረትን ስቧል። ሴሜንዮ ለቦርንመስ እጅግ በጣም ጥሩ አቋም ላይ የሚገኝ ሲሆን በ10 ጨዋታዎች ብቻ 9 የጎል ተሳትፎችን በማስመዝገብ በሊግ ውስጥም በጣም ውጤታማ ከሆኑ የክንፍ ተጫዋቾች ተርታም እንዲሰለፍ እንዳደረገው ነው መረጃዎች የሚያሳዩት። በማጥቃት መስመር ውስጥም በማንኛውም ቦታ የመጫወት ችሎታ ከሱ የስራ ፍጥነት የአካል ብቃት ጋር ተዳምሮም የአንዶኒ ኢራኦላን የማጥቃት ስርዓትም የተጫዋቹን ሙሉ አቅም እንዲለቅም በመርዳቱ ጎልቶ እንዲታይ ያደርገባል ተብሎ ነው የሚጠበቀው። የዩናይትድ ስካውቶች የውድድር ዘመኑ ከጀመረበት ጊዜ አንስቶ የአንቷን ሴሜንዮ ግስጋሴም በቅርብ እየተከታተሉት ነው። ክለቡ ለማጥቃት መስመሩም ኃይልን፣ ፈጠራንና ሁለገብነትንም ማምጣት የሚችል ተጫዋች እንደሆነ አድርገው ይመለከቱታል። ተጫዋቹ በዚህ ደረጃ አቋሙን ከቀጠለም በጥር ተጫዋቾች የዝውውር መስኮትም ባይከለከልም ዩናይትድ በ60 ሚሊዮን ዩሮ ዋጋ በክረምቱ የዝውውር መስኮት እንቅስቃሴ እያሰበበት እንደሆነ ነው መረጃ ወጣው። ይሁን እንጂ ቦርንማውዝ በውድድር ዘመኑ አጋማሽ ላይ እንግዲህ ኮከው ተጫዋቹን ለመልቀቅ ምንም አይነት ፍላጎት እንደሌለው መረጃዎች ያሳያሉ። ቼሪዎቹ ትልልቅ ቅናሾችን ብቻ ያስባሉ፣ እናም ሴሜንዮ ቢያንስ እስከ ክረምት ለማቆየትም እርግጠኞች ናቸው። በተመሳሳይ ጊዜ የዩናይትድ የረጅም ጊዜ የዝውውር እቅዶች ከሴሜንዮም በላይ ይዘልቃሉ። ወደ 70 ሚሊዮን ፓውንድ ገደማ የሚገመተው የኖቲንግሃም ፎረስት አማካይ ኤሊዮት አንደርሰን ለ2026 ቀዳሚ ኢላማ ሆኖ ብቅ ማለቱ ነው የተዘገበው። ለሚቀጥሉት ዓመታት አማካኝና የክንፍ አጥቂ ማስፈረም አስፈረም በኦልትራፎርድ የእቅድ አጀንዳ ሆኖ ሲቆይ ሴሜንዮ ኤሊዮት አንደርሰን ኢላማ እያደረጋቸው ያሉት ሁለቱ ተጫዋቾች ናቸው። ሴሜንዮ ለሞሐመድ ሰላም የረጅም ጊዜ ምትክ እንደሚሆን ጭምር ነውና ሊቨርፑሎችም እንደሚፈልጉት ነው የተነገረው። በቶትንሃም ሆትስፐርስ ስቴዲየም እንግዲህ ባለፈው ሳምንት ቶትንሃም በቸልሲ 1 ለ 0 ከተሸነፈ በኋላ በጀድ ስፔንስ ቶማስ ፍራንክ እንግዲህ እምቢ ሲል በመታየቱ ውዝግብ ተነስቶ እንደነበር እናስታውሳለን። በመጀመሪያ ለአጭር ጊዜ በተደረገ ከጨዋታ በኋላ ልውውጥም መስሎ እንደነበር በርካቶች ያነሳሉ። ብዙም ሳይቆይ ግን ግልጽ ወደ ሆነ የብስጭት ቅጽበትም ተለውጦ ነበር። ይህ ደግሞ በቶትናም የመልበሻ ክፍል ውስጥም ስላለው አንድነትና በተጫዋቾችና በአሰልጣኞች መካከል ስላለው ግንኙነትም ጥያቄዎችን አስነስቷል። ክስተቱ የተከሰተው የመጨረሻው ፊሽካ ከተነፋ በኋላ ሲሆን ካሜራዎች ጄድ ስፔንሰን እና የቡድን ጓደኛው ሚኪ ቫንደቨን ከቶማስ ፍራንክ አጠገብ ሲያልፉና እጅ ለመጨበጥ እምቢ ሲሉም ቀርጿቸዋል። ሁለቱም ተጫዋቾች ከሚያበሳጭ ሽንፈት በኋላ በግልጽ ተቆጥተው የታዩ ሲሆን የበለጠ ትኩረትን የሳበው ግን የጀድ ስፔንስ ምላሽ ነው። እንደ ዴይሊ ሜል ዘገባ ከሆነም ደግሞ ወይም ደግሞ የአፍ ንባብን የሚያነቡ ባለሙያዎች እንደሚናገሩት ከሆነ የ24 ዓመቱ ተጫዋች አላደርገውም ሂድ ሲልም ተደምጧል። ከዚያም አሰልጣኙ እሱን ለማሳተፍ ያደረጉት ሙከራ በእጁ ምልክትም ገፍቶታል። ፊርማን እንግዲህ የአፍንባብ እንግዲህ ዋና ኤክስፐርት የሆነው ሰው ነው። በተጨማሪም ጀድ ስፔንስ በአጭር ልውውጥ ወቅትም ቶኛ ታስጨንቀኝ የሚል ቃልም እንደተናገረ ቢጠቁምም ያ የንግግሩ ክፍል ግን ብዙም ግልጽ አልነበረም። የስሜታዊነት የተሞላበት ቁጣ የተከሰተው ቶትናም የጎል እድሎችን ለመፍጠር በተቸገረበት እና የቼልሲ ታክቲካዊ ተግሳጽም የሀገር ውስጥ ቡድኑን ባበሳጨበት ውጥረት በነገሰበት ጨዋታ እንደሆነ በርካቶች ያነሳሉ። ምንም እንኳን ትላንትና ጨዋታውን አድርገው አቻ በሆነ ውጤት ቢያጠናቀቁም ከማንቸስተር ዩናይትድ ጋር በቅርቡ በእንግሊዝ ብሔራዊ ቡድን ስብስቡ ውስጥ እንደገባና በብርቱ እንቅስቃሴዎችም አድናቆትን ያሰረፈው ያሳረፈው ጄድ ስፔንስ ሽንፈቱን ለመቀበል አስቸጋሪ እንደሆነበት ነው ያን የታየው። የእግር ኳስ ጋዜጠኛ ኦሊቨር ሆልት እንደተናገረው ከሆነ አሳሳቢ ምልክት ነው ሲልም ገልጾታል። ይህ ወጥነት የሌለው ውጤት ከተመዘገበ በኋላ በቡድን ውስጥ ውጥረት እየጨመረ መሆኑን ሊያመለክት እንደሚችልም ን የጠቆመው። ይሁን እንጂ በቶትናም ውስጥ ያሉ የውስጥ አዋቂዎች ግን በቶማስ ፍራንክ እና በጀድ ስፔንስ መካከል ያለው ግንኙነት ሙያዊ ሆኖ እንደቀጠለ አጥብቀው ነው የሚናገሩት። ሁለቱም ሰዎች የጋራ መከባበርና ወደፊትም የመራመድ ፍላጎት እንዳላቸው አጽንዖት ሰጥተው ነው የሚናገሩት። የስካይ ስፖርት ተንታኝ የሆነው ጄሚ ሬድናፕ አመለካከቱን በመጨመርም እንዲህን ያለውም፣ ተጫዋቾች ስሜታዊ ይሆናሉ እንደሚያሳዩም ይሆናሉ። እንግዲህ ጄድም ወጣት ነው ትልቅ ምኞት ያለው ተጫዋች ነው እና በግልጽ ተበሳይቶ ነበር። አሁን ያለው ግን ቁልፍ ጉዳይ አሰልጣኙ እንዴት እንደሚያስተናግዱት ያንንም ነገር እንዴት እንደሚለውጡት ጭምር ነው። እንግዲህ በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ አሸንፈዋል። ትናንትና ደግሞ ከማንቸስተር ዩናይትድ ጋር ነጥብ ተጋርተው መውጣታቸው የሚታወስ ነው። አርሰናል እና ቶትናም ሆትስፐርስ በክረምት የተጫዋቾች የዝውውር መስኮት የማጥቃት ተጫዋቾችን አስፈርመዋል። ነገር ግን በ2026 ተጨማሪ ሊያመጡ ይችላሉ። ሁለቱም በ2025 ሮድሪጎ ጉዋይሽን የማስፈረም እድል ቢያጡም ወደፊት ግን እሱንም በድጋሚ ለማስፈረም እንቅስቃሴ ያደርጋሉ። በክረምቱ የዝውውር መስኮት ወቅት ሮድሪጎ በሳንቲያጎ ቤርናቢው የቡድኑ ቅደም ተከተል ውስጥ ዝቅተኛ ደረጃን ማግኘቱን ተከትሎ ክለቡን ለቆ ይሄዳል ተብሎ ይጠበቅ ነበር። አርሰናል ልክ እንደ ቶትናም ማንቸስተር ሲቲና ሊቨርፑል እሱን የሚፈልጉት ነበር። ነገር ግን በመጨረሻም ዝውውሩ አልተሳካም። ሆኖም አሁን ላይ ነገሮች ሊቀየሩ ይችላሉ። ሮድሪጎ ጓይሽ በዚህ የውድድር ዘመን በሪያል ማድሪድ የጎላ ሚናን ለመያዝ መቸገሩን ቀጥሏል። እናም እንደ ግሬን ቤይሊ ዘገባ ከሆነ በ2026 በመልቀቅ እየጨመረ የመጣ ፍላጎትም እያሳየ ነው። ይህም አሁንም ፍላጎት ላላቸው ለአርሰናልና ለቶትንሃም መልካም ዜና ነው። የሮድሪጎ ሁኔታ በዚህ የውድድር ዘመን አልተሻሻለም። በክረምቱ እንደተዘገበው ሻቪ አሎንዞ አርዳ ጉሌርን ከመሠረታዊ ተጫዋቾቹ አንዱ ወይም ከዋና ተጫዋቾቹ አንዱ ለማድረግ ሁልጊዜም እቅዱ ነበር። እናም እንደታሰበው እየተከናወነ ነው። ወጣቱ ኮከብ ፍራንኮ ማስታንቱኖ እንዲሁም መደበኛ የጨዋታ ጊዜያቶችን እያገኘ በመሆኑ ሮድሪጎ ጓይሽ ወደ ዋናው ቡድን ደግሞ የመሰለፍ እድሎችን እንዴት መመለስ እንደሚችል የሚያሳይ ምልክት እስካሁን ማግኘት አልተቻለም። ሮድሪጎ ምርጫዎቹን እንደገና እየተመለከተ እንደሆነ ተነግሯል። እናም አንዱ አማራጭ ወደ ፕሪምየር ሊግ መቀየር ሲሆን ይህም በጥር የዝውውር መስኮት እውነተኛ አማራጭ ሊሆን ይችላል። ወደ አዲሱ ዓመታት ስንቃረበም በእርግጠኝነት መታየት ያለበት ጉዳይ ይሆናል ተብሎ ይጠበቃል። የውድድር ዘመን ለሮድሪጎ በጣም አስፈላጊ ነው፣ ምክንያቱም የ2026 የዓለም ዋንጫ ላይ በብራዚል የመጀመሪያ አስተላለፍ ውስጥ ቦታ ለማግኘት ጥረቶችን ማድረግ ይኖርበታል በሪያል ማድሪድ እንደ ቪኒሲዮስ ጁኒየርና ፍራንኮ ማስታንቱኖ ላሉ ተጫዋቾች ሁለተኛ ተመራጭ ሆኖ መጫወቱን ከቀጠለ ያንን የማግኘት እድሉ አነስተኛ ነው። ስለዚህም የዝውውር መስኮቱ በጥር ሲከፈት መልቀቅ ማሰቡ ትክክለኛ ውሳኔ ሊሆን እንደሚችል ነው የተናገረው። ማንቸስተር ዩናይትድ በዚህ ክረምት ካርሎስ ባሌባን ማስፈረም ባለመቻሉ በ2026 ከፍተኛ ገንዘብ የሚያስወጣ የአማካይ ተጫዋች ግዢ ለመፈጸም አስቧል። አሁንም በብራይተን ተጫዋችና በኖቲንግሃም ፎረስት ተጫዋች ኤሊዮት አንደርሰን ላይም ፍላጎት አላቸው። አሁን ደግሞ በቅርብ ቀናት አዲስ ስም ብቅ ብሏል። በቅርቡ ማንቸስተር ዩናይትድ በክረምቱ የቸልሲውን አንድሬ ሳንቶስን ለማስፈረም አስቦ እንደነበርና በ21 ዓመቱ ተጫዋች ላይም ያለውን ፍላጎት አሁንም እንዳለ ተዘግቧል። በዚህ ውድድር ዘመን የኤንዞ ማሬስካ እቅዶች መደበኛ አካል ሆኖ የቆየ ቢሆንም ብዙ ጊዜ ግን የመጀመሪያውን ቦታ ለመያዝም መቸገሩ ለወደፊትም እንዲሁ ዝውውሩ ደግሞ በሩን ሊከፍት ይችላል ተብሎ ነው የሚታሰበው። ይሁን እንጂ ፒት አሩርክ በፉትቦል ኢንሳይደር በኩል እንደተናገረው ከሆነ ቸልሲ አንድሬ ሳንቶስን እንዲለቅ ምንም አይነት እቅድ እንደሌለው በተለይም እንደ ማንቸስተር ዩናይትድ ላሉ ቀጥተኛ ተፎካካሪዎች እንደማይሰጥ ነው የገለጸው። ቸልሲ አንድሬ ሳንቶስን እንዲለቅ ያስባል ብዬ በጣም እገረማለሁ፣ በተለይም ወደ ፕሪምየር ሊግ ተፎካካሪ ወደ ሆነው ማንቸስተር ዩናይትድ። እሱ ምርጥ ወጣት ተጫዋች ነው። በስታንፈርድ ብሪጅም የኃይል መተላለፊያ መንገዶችም ወይም ደግሞ በጣም ጥሩ አገልግሎቶችን የሚሰጥ አይነት ከፍተኛ ግምት የሚሰጠው ተጫዋች ነው። ቸልሲ በቅርበ ጊዜ ውስጥም እንዲለቅ ለማድረግ የሚያስበው አይመስለኝም። እሱ በቸልሲ እስከ 2030 ድረስም የረጅም ጊዜ ውል አለው። ስለዚህም ቸልሲ እሱን የማጣት እውነተኛ እቅድ የላቸውም። በቅርበ ጊዜ ውስጥም ቸልሲ ማንኛውንም ቅናሾች የሚሰማ አይመስለኝም። ባለፈው ወር ከሳኡዲ ፕሮሊግ የቀረበለትን ቅናሽም ለአንድሬ ሳንቶስ ውድቅን መደረጉንም የምናስታውሰው ጉዳይ እንደነበር የምናውቀው ነው። ስለዚህም ወጣቱን ተጫዋች ለመልቀቅ የሚያስቡ አይመስለኝም። በግልጽ እንደሚታወቀው ለኤንዞ ማሬስካ ቡድን አውንታዊ ተጽዕኖ እንደሚያመጣም ተስፋም ያደርጋሉ። ሳንቶስ ከቸልሲ ለመልቀቅ ያስብ እንደሆነ ማየቱ አስደሳች ያደርገዋል። በተለይም ማንቸስተር ዩናይትድን ቢቀላቀል የተሻለ ጨዋታ ጊዜም ሊያገኝ ይችላል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ወልቨስ የ2025-26 የፕሪምየር ሊግ የውድድር ዘመንን ያለ ድል በመጀመሩ ምክንያት ቪቶር ፔሬራን የማሰናበት ውሳኔን ከወሰነ በኋላ አዲስ አሰልጣኝ እያፈላለገ ነው። ባለፉት 24 ሰዓታት ውስጥም በርካታ እጩዎች ከቦታው ጋር ስማቸው ተያይዘው ተጠቅሰዋል። ከእነዚህ መካከል የቀድሞው የሊቨርፑልና የሌስተር ዋና አሰልጣኝ ብሬንተን ሮጀርስ ይገኙበታል። ሮጀርስ በስኮትላንድ ፕሪምየራ ሊጋ በስኮቲሽ ፕሪምየርሺፕ የእንግዲህ ተከላካይ የተከታታይ ሻምፒዮኖቹን ከዋና መሪዎቹ ከ አንተርስ በስምንት ነጥብ ወደ ኋላ በመቅረታቸው ደካማ የውድድር አመትን ነው እያሳለፉ የሚገኙትና ስለዚህም ባለፈው ሳምንት የሴልቲክ አሰልጣኝ ቦታውንም መልቀቁን እናስታውሳለን። ቀጣዩን ስራውን ባይፈልግም በሞሊኒው ግን ይሆናል ማለት ግን የራቀ ድል ነው። ብሬንደን ሮጀርስ የወልቭስ አሰልጣኝ ስለመሆን ስጋቶች ያሉት እንደ ፉትቦል ኢንሳይደር ዘገባ ሚኬ ብራውን ሮጀርስ በወልቭስ ያሰልጣኝነት ቦታውን ለመረከብ ፈቃደኛ ስለመሆኑ ጥርጣሬዎች አሉ። የሮጀርስ በሴልቲክ የነበረው ሁኔታ ብዙዎች ከጠበቁት በላይ በፍጥነት ተባብሷል። አሁን ቀጣዩ እርምጃ የት እንደሚሆን እንዳለበትም ጥንቃቄ መደረግ ያለበት ጉዳይ ነው። እንደ ወልቭስ ያለ ቦታ ደግሞ መሄድ እድል ሊሆን ቢችልም በሙያው ውስጥ ግን ወደፊት መራመድ ማለት ግን አይደለም። ሁኔታውን ይመለከታል። እናም ስልጣኑን ቢረከብ ደግሞ ነገሮችን ማስተካከል እንደሚችል ይሰማው እንደሆነ ውሳኔ ያደርጋል። በዚህ ጉዳይ ላይ ትኩረት እንድታደርጉ እመክራለሁ። ነገር ግን እሱ ስለ ሚናው ስጋቶች እንደሚኖሩት ይጠበቃል ነው የሚለው ወልበስ በአስር ጨዋታዎች ድላል እንግዲህ ድል አላደረገም። በደረጃ ሰንጠረዡ ግርጌ ላይ ተቀምጠዋል። ተጫዋቾቹም ጥሩ አቋም ላይ አይደሉም እና ሁኔታው ትንሽ አስቸጋሪ እንደሆነ ነው መረጃዎች የሚያሳዩት። ስለዚህም ደግሞ ለብሬንደን ሮጀርስም የትልቅ ውሳኔ ሲሆን ስህተትን መስራት የማይፈልግ ነው። በህይወት ታሪክ ወይም ሲቪው ላይ ደግሞ ወደ ታች መውረድ አይፈልግም። እናም እዚያ ደግሞ ያ ነገር እውነተኛ ድል ነው። ስለዚህም አንዳንድ ጥርጣሬዎች ያለው ብዬ አስባለሁ። እናም ፍጹም እርግጠኛ መሆን ያለበት ውሳኔ ነው። ከሮጀርስ በተጨማሪ ግን ጋሪ ኦኔል እና ኤሪክ ቴንሃግም የመሳሰሉት ስሞችም በእንግዲህ ተተኪነት የታሰቡ አሰልጣኞች እንደሆኑ ጭምር የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ኒውካስል ዩናይትድ በ21 አመቱ ኮከብ ላይ ላሳየው የዝውውር ፍላጎት ምላሽ እንደተሰጠው ነው ዘገባዎች እያሰፈሩም አሁን ላይ የሚገኙት ይህ የውድድር ዘመን ለኒውካስል ዩናይትድ እንግዲህ አስቸጋሪ ጅምር ሆኖበታል። ነገር ግን ኤዲ ሃው ነገሮችን ለማስተካከል ብዙ ጊዜ እንዳለው ነው ዘገባዎች የሚያሳዩት። እናም የዝውውር መስኮቱ በጥር ሲከፈትም ተጨማሪ ተጫዋቾችን ወደ ቡድኑ በማከል ይህንን ማድረግ ይችል ይሆናል ተብሎ እንደሚታሰብ ነው መረጃዎች በትልቁ እየወጡ የሚገኙት። የኒውካስል ዩናይትድ ችግሮች የተከሰቱት አንድ ብቃት ያለው አጥቂ ብቻ በመኖሩ ነው። ኒክ ቮልትማድ ከስቱትጋርት ከመጣ በኋላ አስደናቂ አቋምን ቢያሳይም ዩኤን ዊሳ በአዲሱ ክለብ ውስጥ እስካሁን የመጀመሪያ ጨዋታውን ባለማድረጉ በዘጠኝ ቁጥር ቦታ ላይ በሱ ላይ ብቻ ጥገኛ ሆኖ እንዲቆዩ እንዳደረጋቸውን መረጃዎች እያሳዩ የሚገኙት አሁን ላይ ኒክ ቮልትማድ ብቻ ነው በዚህ ቦታ ላይ እንግዲህ እንዳላቸው በርካቶች እያነሱ የሚገኙት። ዊሳ ኒውካስል ዩናይትድን ከተቀላቀለ ብዙም ሳይቆይ በብሔራዊ ቡድን ግዴታ ላይ እያለ ነው ጉልበት ጉዳት ያጋጠመው። ይህም ደግሞ እስካሁን ከሜዳ ውጭ እንዲሆን አድርጎታል። በዚህ በዚህ ምክንያትም በጠሮር ሌላ አጥቂ ሊያስፈርሙ እንደሚችሉ የሚጠቁሙ አስቴቶች ቢኖሩ አንድ ላማ ግን በውድድር ዘመኑ አጋማሽ ላይ ወደ ሴም ጀምስስ ፓርክ የመዘው አሽቀንጥሮ ጥሏል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ፖርቶ የመጣው እንግዲህ ሳሙዋኪዮ ኒውካስል ጥያቄ ቢያቀርብለትም በጠሮር የመቀላቀል ግን ፍላጎት የለውም። ፖርቶ አሁን ላይ በፖርቱጋል ሊግ ውስጥም ጥሩ እየሰራ ነው። አኮንም ለመሸጥ ብዙም ፍቃደኛ እንዳልሆኑ ጭምር ነው እየተናገረም የሚገኘው ፍቃደኞችም አይሆኑም እና ተጫዋቹ ራሱ በፖርቶ አሁን ባለው ሕይወትም ደስተኛ እንደሆነ እርግጠኛ ነው። እሱ ደግሞ ለክለቡ የሚችለውን ሁሉ ለማድረግና ለዓለም ዋንጫም የስፔን ብሔራዊ ቡድን ውስጥም ቦታውን ለማግኘት ትኩረት ያደርጋል። ስለዚህ በጥር ወር ውስጥም ምንም አይነት ዝውውር ሊፈጠር አይታይም። እንደ አኪዮ ምርጥ ወጣት ተጫዋች ገና 21 ዓመቱ የሆነ ስድስት እንግዲህ እንዲሁ ቁመቱ ደግሞ ረዘም ያለ ተጫዋችም ብዙ ፍላጎቶች ያሉት እሱ ለፕሪሚየር ሊጉ የተገነባ አይነት ተጫዋች ይመስላል። ጥሩ ፍጥነት አለው፣ ጥሩ ጎል አስቆጣሪ እንደሆነም ይመሰከርለታል። ቶትናምም ትኩረት የሳባውን ሳማኪዮንም በሚቀጥሉት ክረምት መታየት ያለበት ተጫዋች ሊሆን ይችላል የሚል ግምትን አስቀምጧል። ቢያንስ እስከ ውድድር ዘመኑ መጨረሻ ድረስም የፖርቶ ተጫዋች እንደሚሆን ነው፣ ግን አሁን ላይ እየተረጋገጠም የመጣው ማንቸስተር ሲቲ ባለፈው የክረምት የተጫዋቾች የዝውውር መስኮት በገቢም ሆነ በወጪ ትልቅ የዝውውር ስራዎችን አከናውኗል። ከለቀቁ ተጫዋቾች አንደኛው ማኑኤል አካንጂ ነው። በአመት ውሰት ነው ወደ ኢንተር ሚላን የተዘዋወረ። ወደ ሳንሲሮ ከመጣ በኋላ አካንጂ ባሁኑ ጊዜ ከሴሪኤው የደረጃ ሰንጠረዥ አናት በአንድ ነጥብ ብቻ ርቀው የሚገኙትን የክሪስቲያን ቺቮን ቡድን ቋሚ አባል ሆኗል። በጣሊያን ባለው ህይወት ውስጥም በጣም ስለለመደው አሁን በቋሚነት እዚህ ያለመቆየት ተስፋ እያደረገ ነው። አካንጂ ወደ ኢንተር ሚላን ከመዛወሩ በፊት ከቶትናም ጋር ስሙ የተያዘ ነበር። አሁን ላይ ግን በቋሚነት በኔሯ ዙሪዎች ወይም በኢንተር ሚላን ቤትም መቆየት እንደሚፈልግ ነው ፋብሪትሲዮ ሮማኖ የገለጸው። በዚህም በሚቀጥለው ክረምት ወደ ማንቸስተር ሲቲ የመመለስ ፍላጎት እንደሌለው ነው ግልጽ የሆነው። ኢንተርን በቋሚነት እንደሚገዛኝ ተስፋ አድርጋለሁ። እዚህ በጣም ጥሩ ጊዜያቶች እየተሰሙኝ ነው። የተቻለኝን ሁሉ አድርጋለሁ ሲልም ጭምር ይናገራል። ማኑኤል አካንጂ ነው ይህንን ሀሳብ እየሰጠም የሚገኘው ፋብሪሲዮ ሮማኖ እንዳረጋገጠው ከሆነ ኢንተር ሚላን አካንጂን በሚቀጥለው ክረምት በ15 ሚሊዮን ዩሮ የመግዛት አማራጭም ወይም ባይ ኦፕሽን በኩልም መግዛት እንደሚችል ነው መረጃዎች በትልቁም እየወጡም የሚገኙት። ማንቸስተር ሲቲም ያረግመውን ማድረጉን በደስታ ይቀበላል። ምንም እንኳን የሴሪኤ ግዙፎቹ ገንዘብ ሁኔታቸው ጥሩ ካልሆኑት የጣሊያን ክለቦች አንዱ መሆናቸውን ከግምት ውስጥ በማስገባት በዝቅተኛ ዋጋ ለመደራደር ቢሞክሩም የሚያስገርም አይሆንም። ለአሁኑ ግን ማኑዌል አካንጂ ጋር ያለው ሁኔታ እንዴት እንደሚቀጥል መታየት ያለበት ትልቁ ጉዳይ ይሆናል ተብሎ እንደሚጠበቅ ነው መረጃዎች የወጡት። በኢንተር ሚላን ሕይወቱ በጥሩ ሁኔታ ጀምሯል። ነገር ግን በ በክለቡ በኩል ምንም አይነት ውሳኔ የሚወሰነው የውድድር ዘመኑ ሊጠናቀቅ ሲቃረብ እንደሆነ ጭምር ነው መረጃዎች እየወጡ የሚገኙት። ሊድስ ዩናይትድ ከፕሪሚየር ሊግ በፍጥነት ወደ ታች ላለመውረድም ደግሞ ትኩረት እንዳደረገ ነው ዘገባዎች እየወጡ የሚገኙት። ነገር ግን ሌሎች እየተመለከቷቸው ያሉ አካባቢዎችም አሉ። ከነዚህ አንደኛው ደግሞ በአሁኑ ጊዜ በውሰት ላይ የሚገኙ ተጫዋቾች ጉዳይ ነው። በክረምቱ ወቅት በርካታ የሊድስ ተጫዋቾች ከኤላን ሮድ ወደ ላሊጋ ተዘዋውረዋል። ጁሪየር ፊርፖ ውሉ ካለቀ በኋላ ወደ ሪያል ቤቲስ ያቀና ማቴዎ ጆሴፍ በዓመት በውሰት ውልም በማዮርካ ያጠናቀቀ ሲሆን ይህም በላርና ላርጊ ራማዛኒ በቫሌንሲያ ተመሳሳይ ነው። ራማዛኒ በ2024 ከሌላ የስፔን ክለብ ከአልሜሪያ ወደ ሊድስ የተቀላቀለው ቫሌንሲያ ከደረሰ በኋላ የጎላ ሚና ለመያዝ ተቸግሯል። ከዚያም በላይ ደግሞ በቅርቡ ጉዳት ደርሶበታል። እናም በአሁን በጥር ወር ወደ ኤላን ሮድ የመመለስ ዕድሉ አለው። ሊድስ ዩናይትድ ራማዛኒን ከቫሌንሲያ የውሰት ውልም የመመለስ አቅም ይኖራቸዋል። እንደ ቲም ቶክ ዘገባ ከሆነም ሊድስ ዩናይትድ በራሱና በቫሌንሲያ መካከል ባለው የውሰት ስምምነት ውስጥም የመልሶ አንቀጽ ወይም የመልሶ ጥሪ አንቀጽ ሪኮል ክሎዝም ያለው ሲሆን ይህ የዝውውር መስኮት ደግሞ በጥር ወር እንደገና ሊከፈት እንደሚችል ጭምር ነው መረጃዎች የሚያሳዩት። ሊድስ በሳምንታት ውስጥም ራማዛኒን ከጉዳት ከተመለሰ በኋላ በእሱ ላይ ውሳኔዎችን ሊወስን ይችላል። በዚያን ጊዜ ለቀሪው የውድድር ዘመን በቫሌንሲያ አስፈላጊ ተጫዋች ሆኖ ይቆይ እንደሆነ የሚታወቅ ነው። ይህ ካልሆነ ግን ወደ ዳንኤል ፈርከ ቡድን እንዲመለስ ወይም ደግሞ ወደ ሌላ ክለብም እንዲላክ መወሰኑ ምክንያታዊ ይሆናል ተብሎ ነው የሚጠበቀው። ከሁሉም በላይ ግን ራማዛኒ ወደ ሲቪያ በውሰትም እንዲሁ ደግሞ ይቅርታ፣ ወደ ቫሌንሲያ በውሰት ከመሄዱ በፊት ከሊድስ ዩናይትድ ጋር ስላልተጫወተ በጥር ሌላ ክለብ የመቀላቀል እቅድም እንዳለው ጭምር የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየወጡ የሚገኙት። ዌስትሃም የውድድር ዘመኑን አስቸጋሪ በሆነ መንገድ ቢጀምርም ባለፈው ሳምንት ግን በለንደን ስቴዲየም ኒውካስልን 3 ለ1 በማሸነፍ ወደ አሸናፊነት መመለሳቸው ይታወሳል ጎሎች የተቆጠሩትም በፓኬታ ስቴቨን ቦትማን እና ቶማስ ሱቼክ አማካኝነት እንደነበር እናው እናስታውሳለን ዌስትሃም ከዚህ በፊት እንግዲህ በለንደን ስቴዲየም አንድም ጨዋታን ማሸነፍ ሳይችል ቀርቶ ነበር አሁን ግን ያደከመ የነጥብ ጉዞ ወደ ጎን ተጥሏል ክለቡ በመስከረም ወር ግራሃም ፖተርን ተክቶ በመጣው አዲሱ አሰልጣኝ ኑኖ ኢስፒሪቶ ሳንቶስ ከፍተኛ መሻሻሎችን ለማሳየት በሚቀጥሉ ሳምንታት ውስጥም አሸናፊነቱን ለማስቀጠል ተስፋ ያደርጋል። እሁድ ለዌስትሃም ደጋፊዎች ፈገግ ለማለት ብዙ ምክንያት ነበራቸው። ሌላኛው ምክንያት ደግሞ ክለቡ የኒውካስል ሽንፈትን ተከትለው ጀግኖቻቸውን በተቀያሪ ወንበር ወይም በመልበሻ ክፍል ውስጥም ሊያከብሩ የሚያሳይ ቀረጻም ሲለቀቅ ነው። እንደ ሃመርስ ኒውስ ዘገባ ከሆነ ኦሊ ስካርልስ ከኒውካስል ጋር በተገኘው ድልም በኋላ በመልበሻ ክፍል ውስጥም በዓሉ ላይ ሲሳተፍም በመታየቱ ከዌስትሃም ደጋፊዎች ዘንድ ብዙ ፍቅር ተንጸባርቆለታል። የ19 ዓመቱ አካዳሚ ምሩቅም በደጋፊዎች ዘንድ ተወዳጅ ነው። በቅርብ ሳምንታት በሊድስ ሽንፈት ወቅትም እንግዲህ የአንገት አጥንቱ በመሰበሩ ቀዶ ጥገና እንዲያደርግ መገደዱ የሚታወስ ነው። ስካርልስ በጥር ወር ወጣቱ እንዲለቅም ኑኖ ፍላጎት እንዳለው የሚገልጹ ሪፖርቶች ቢወጡም ኑኖ በጥቅምት ወር ከብሬንፋርድ ጋር በተደረገው ጨዋታ ተመልሶ እስኪጠራ ድረስም በዚህ ውድድር ዘመን ለዌስትሃም ብዙም አልተጫወተም። በሚቀጥለው ሳምንት በኤላን ሮድ ጨዋታ በቋሚ ተሰላፊነት ጀምሮ የነበረ ቢሆንም በደረሰበት ጠንካራ የእግር ጣልቃ ገብነት ምክንያትም የአንገት አጥንቱ መሰበሩን ተከትሎ የ25 ደቂቃ በኋላ ከሜዳ ውጪ እንዲሆን ተገዶ ነበር። ይህም ቀዶ ጥገና አስፈልጎታል። የዌስትሃም ዩናይትድ ደጋፊዎችም እስካርልስ በታህሳስ ወር እንደሚመለስም በሚጠባበቀው አሁን ባለው እቅድ መሰረትም በተቻለ ፍጥነት እንዲመለስ ፍላጎት እንዳላቸው ነው የሚነገረው። ማንቸስተር ዩናይትድ ከዋና የዝውውር ኢላማዎቹ አንዱን ለማስፈረም ትልቅ ገንዘቦችን ለማውጣት አረንጓዴ መብራት ተሰጥቶታል። ማንቸስተር ዩናይትድ በክረምቱ የብራይተኑን አማካይ ካርሎስ ባሌባን ለማስፈረም ከፍተኛ ጥረት አድርጎ የነበረ ቢሆንም ብራይተኖች ከባድ ፈተና ሆነው ከ120 ሚሊዮን ፓውንድ በታች ለመሸጥ ፍቃደኛ አልሆኑም። በወቅቱ ማንቸስተር ዩናይትዶች በሩ ቢዘጋባቸውም ማንቸስተር ዩናይትድ በሚቀጥለው የዝውውር መስኮቶች እንደሚመለስ ተዘግቦ ነበር። በእርግጥም ሩበን አሞሪምና ኢኒዮስ ባሌባን በ2026 ቀዳሚ የዝውውር ቅድሚያ እንደሚሰጡትም አድርገውት ነበር። እናም በዝውውሩ ዙሪያም ጉል የሆነ እድገትም ያለ ይመስላል። እየታመነ የዝውውር አዋቂ እንዳወጣው መረጃ ከሆነ እንደ ምንጮቹ ገለጻ አሁን በማንቸስተር ዩናይትድ እና በብራይተን መካከል ድርድሮች በመካሄድ ላይ ሲሆኑ ማንቸስተር ዩናይትድ ለተጫዋቹ ይፋዊ የጨረታ ጥያቄ ለማቅረብም ፍቃድ ተሰጥቷቸዋል። ይህም ደግሞ ወደ 90 ሚሊዮን ፓውንድ ሊጠጋ እንደሚችል ነው መረጃዎች የሚያሳዩት። በትዊተር ገጹ ላይ ሲናገርም፣ ማንቸስተር ዩናይትድና ብራይተን የካርሎስ ባሌባን ዝውውር በተመለከተ እንደገና እየተደራደሩ እንደሆነ ከታማኝ የመረጃ ምንጮች እየወጡ ያሉ መረጃዎች ያሳያሉ። የማንቸስተር ዩናይትድ ባለቤቶች ለተጫዋቹ 90 ሚሊዮን ፓውንድ ለማውጣትም ፈቃደኞች ናቸው። ካርሎስ ባሌባ ወዲያውኑ የማንቸስተር ዩናይትድን አማካይ ክፍል ያሻሽላል። ካሴሜሮ በዚህ የሩበን አሞሪም የመለሰው ግንባታ ውስጥም ቁልፍ ተጫዋች ቢሆንም በክለቡ ያለው የረጅም ጊዜ ወደፊት ጣፈንታ ግን አሁንም እርግጠኛ አይደለም። አሁን ያለው ውሉ በ2026 የሚያልቅ ሲሆን የውል ማራዘሚያውን በተመለከተ ምንም አይነት ውይይቶች አልተደረጉም። የካሴሜሮ የመከላከል አቋምም በቦታ ተግሳጽ እና በቀጥተኛ ግጭት ውስጥም ባለው ከፍተኛ ብቃትም የሚታወቅ ጉዳይ ነው። በ90 ደቂቃ ውስጥም በአማካይ 4.07 ኳስን የመንጠቅም እንዲሁ አስመዝግቧል የሚል ቁጥሮች ናቸው እየወጡ የሚገኙት። እንግዲህ ከሱ እጅግ በጣም ጥሩ ወይም ደግሞ 62.2 በመቶ የመሬት ላይ ፍልሚያዎችም ስኬት ጋር ተዳምሮ እንደ ቦታ መከላከያ ሆኖ የመስራት አቅሙንም ያረጋግጥለታል። ይህም ደግሞ በአካል ብቃት ላይ የተመሰረቱ ፍልሚያዎች ሲሳተፍ ደግሞ ውጤታማነቱን ከፍ ያደርገዋል። ባሌባ በበኩሉ በዋነኝነት ወደ መከላከል አማካኝነት የሚጫወት ሲሆን ያነሰ የጨዋታ ጊዜ ቢኖረውም ከፍተኛ የመከላከል ተሳትፎን የሚያሳይ አይነት ተጫዋች እንደሆነም በርካቶች መሰከሩ ለተልእስካሁን ድረስ 41 ታክሎችን በማድረግ እንዲሁ 26ቱን ደግሞ ኢንተርሴፕሽኖችን በመስራትም አከናውኗል። ከሁሉም በላይ የባሌ ባኳስ የመቀማት ብቃትም በትልቁ የሚነሳ ቁጥር እንደሆነ ነው ዘገባዎች በትልቁ እያሰፈሩም የሚገኙት። የኒኮላስ ፉልክሩግ ወኪል ዌስትሃምን መቀላቀል ለደንበኛው እንዳልሰራለት ነው የሚያምነው። ዌስትሃም ዩናይትር ፉልክሩግን ባለፈው ክረምት ከቦሪሲያ ዶርትመንድ በ27 ሚሊዮን ፓውንድ ማስፈረማቸው የምናስታውሰው ጉዳይ ነው። የመጣውን ደግሞ በቦሪሲያ ዶርትመንድና በዩሮ 2024 ብሩህ የውድድር ዘመንን ካሳለፈ በኋላ ነው። ይሁን እንጂ በአጥቂው ላይ ከነበረው እንግዲህ ነገር ጋር የሚመጣጠን አቋምን ማሳየት አልቻለም። ይህም ደግሞ በችግሮች ውስጥ ጉዳቶች ትልቅ ሚናን ተጫውተዋል። እንደ ዘገባዎች ከሆነ የፉል ክሩግ ወኪል እንደሚናገረው በቅርቡ በፖድካስት ላይ ቃለ ምልልስ ሲያደርግም የጀርመናዊው ተጫዋች ዝውውር አልሰራም ብሎ የለንደን ስቴዲየምን ለቆ መሄድም አስፈላጊ ሊሆን እንደሚችልም ጭምር ነው የተናገረው። በቱሞሮ ቢዝነስ ፖድካስት ላይ ለቶክስፖርት ሲናገርም ወደ ወደኋላ መመለስ ብለን እንግዲህ ስንመለከተው ዝውውሩ የሰራ አይመስለኝም። ነገሮች በአዎንታዊ መልኩ ለማሳየት ሞክረን ነበር፣ ነገር ግን ፋይዳው አልታየም ብሏል ወስተ ሀም ዩናይትድን መልቀቅ ሁልጊዜም ከክለቡ ጋር በመተባበር መከናወን ይኖርበታል። ነገር ግን እዚያ አንድ ነገር መለወጥ ትርጉም ሊሰጥ ይችላል ብዬ አምናለሁ አለው ወኪሉ። የዝውውሩ አለመሳካት ዋና ምክንያትም ተደጋጋሚ የጉዳት ችግሮች መሆኑን ጠቁመዋል። እንዲሁ ሲያብራራም ይሄ ወኪሉ ደጋግመን አሁን መጣ አሁን ያሳያል ብለው ደግሞ ባሰቡት ቁጥር አልሆነም እና ሱጥ እንግዲህ ጥሩ የዩሮ ውድድር አሳልፎ ነበር ከዛም በኋላ ደግሞ ወደ እንግሊዝ ሲመጣም ጥሩ ነገሮች ታቅደውበት ነበር፣ ነገር ግን አሁን ላይ ዝውውሩ የተሳካለት አይመስለኝም ሲልም ጭምርን የተናገረው የኒኮላስ ፎሮግሮክ በዌስትሃም ዩናይትድ ያሳለፈው ጊዜ በጉዳቶች የተሞላ ነው። የ32 ዓመቱ አጥቂ ከፍተኛ ዝውውርን ካደረገ ወዲህ በሁሉም ውድድሮችም በጉዳት ምክንያት 32 ጨዋታዎችን ማምለጠውታል በ27 ጨዋታዎችም ብቃቱ ላይ በነበረበት ወቅት ሶስት ጎሎችን ብቻ ነው ማስቆጠር የቻለው። ሁለት ደግሞ አሲስቶችን ያደርጓል። ጀርመናዊው በአፈጻጸሙ በጣም ነቀፌታዎች ደርሰውበታል። የቀድሞ የፕሪምየር ሊግ አጥቂ ጋብርኤል አግቦንላሆር ጭምር ለዌስትሃም ለመጫወት በቂ ብቃት የለውም ሲልም ጭምር ነው ያጣጣለው። የተጫዋቹ ወኪል አጥቂው የለንደኑን ክለብ እንግዲህ መልቀቅ እንደሚኖርበት ጭምር ነው አሁን ላይ መረጃዎቹን እያጋራም የሚገኘው። ውድን የተከበራችሁ ቤተሰቦቻችን ሁለተኛው የዩትዩብ ቻናላችን ላይ ትገኛላችሁ። አዲስ ስፖርት ልዩን ስታደምጡ ነበር። ስለ ተከታተላችሁን ስላደምጣችሁን ከልብ አድርገን ነው እና መሰግነው ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አድርግ ያለው። ሌሎች ርዕሰ ጉዳዮችን ይዘን በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።